ሰላም፣ ጤና ይስጥልን። ክቡራን ዩቲብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ኢትዮጵያ ከዓለም 22ኛ ደረጃን በመያዝ ያለ ወርቅ ያጠናቀቀችበት የዓለም አትሌቲክስ ሻምፒዮና። በጃፓን ቶኪዮ እየተካሄደ የነበረው 20ኛው የዓለም አትሌቲክስ ሻምፒዮና እሁድ ዕለት መስከረም 11 2017 ዓ.ም. ተጠናቋል። በውድድሩ ላይ የተሳተፉት የኢትዮጵያ አትሌቲክስ ቡድን 36 አትሌቶች የወርቅ ሜዳሊያ ማሳካት አልቻሉም። ዩናይትድ ስቴትስ፣ ኬንያ እና ካናዳ በርካታ ሜዳሊያዎችን በመሰብሰብ ውድድሩን በበላይነት አጠናቀዋል። ዩናይትድ ስቴትስ ሀያ ወርቅ፣ ኬንያ ሰባት ወርቅ እና ካናዳ በበኩሏ ሶስት ወርቅ ማግኘት ችለዋል። ኢትዮጵያ በውድድሩ ላይ በሁለት ብር ና በሁለት ነሐስ ከዓለም ሀያ ሁለተኛ ደረጃን በመያዝ አጠናቃለች። በዘንድሮ ውድድር ላይ የተመዘገበው ትልቁ ውጤት የብር ሜዳሊያ ሆኗል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1993 የአትሌቲክስ ሻምፒዮና በኋላ ለመጀመሪያ ጊዜ ያለ ወርቅ ሜዳሊያ ውድድሩን አጠናቃ ተመልሳለች። በአንጻሩ የኢትዮጵያ የረጅም ጊዜ ተቀናቃኝ ኬንያ በመጨረሻ ቀን ውድድር ሰባተኛውን ወርቅ ሜዳሊያ አስመዝግባለች። በዝም የተነሳ ለጎረቤት ኬንያ ስኬታማ ከሚባሉ የዓለም አትሌቲክስ ሻምፒዮናዎች አንዱ ሆኗል። ኢትዮጵያ በቶኪዮ ሻምፒዮና ሁለት የብርና ሁለት የነሐስ ሜዳሊያዎችን አስመዝግባለች። ከአራት ሜዳሊያዎች ሶስቱን ያስመዘገቡት ሴቶች ናቸው። ትዕግስት አሰፋ በዘንድሮ ሻምፒዮና በሴቶች ማራቶን የብር ሜዳሊያ አሸናፊ ሆናለች። በወንዶች 10 ሺህ ሜትር ዮሚፍ ቀጀሌቻ የብር ሜዳሊያ ባለቤት ሆኗል። በቡዳፔስት በተካሄደው የሴቶች 10 ሺህ ሜትር አሸናፊ የነበረችው ጎዳፋ ጸጋይ በቶኪዮ ሶስተኛ ሆና አጠናቃለች። በሶስት ሺህ ሜትር መሰናክል ሴሙንቦ አለማየሁ የነሐስ አሸናፊ ለመሆን ችላለች። በወንዶች ማራቶን ሶስቱም ኢትዮጵያውያን ውድድራቸውን አቋርጠው ወጥተዋል። በወንዶች ሶስት ሺህ ሜትር የዓለም ክብረ ወሰን ባለቤት የሆነው ላሜቻ ግርማ በዱሃ በወሪንግ እና ቡዳፔስት የብር ሜዳሊያ ማሸነፍ ይታወሳል። በዚህ ዓመት ግን ቶኪዮ ላይ የሜዳሊያ ተሸላሚ መሆን አልቻለም። በሴቶች 800 ሜትር ትልቅ ተስፋ የተጣለባትና የኦሎምፒክ የብር ሜዳሊያ አሸናፊ ጸጌ ዱጉማም በፍጻሜው ላይ ሳይሳካላት ቀርጧል። በሴቶች አምስት ሺህ ሜትር ጉዳፍ እና ሌሎች አትሌቶች ሜዳሊያዎችን ማሳካት አልቻሉም። ኢትዮጵያ ከቅርብ ዓመታት ወዲህ በዓለም አቀፍ ውድድሮች ላይ ያስመዘገበቻቸው ውጤቶች የሚጠበቀውን ያህል መሆን አልቻሉም። በቶኪዮ ኦሎምፒክ እና በፓሪስ ኦሎምፒክ የተገኙ ውጤቶችም ተመሳሳይ መነጋገሪያ እንደነበሩ የሚታወስ ነው። ለረዥም ጊዜ ሲንከባለል የዘለቀው እና ያልተፈታው ችግር የአትሌቶች የአሰልጣኞች በዋነኛነትም የሀገርን ውጤታማነት እያዳከመው ይገኛል። ኢትዮጵያ በዘንድሮ የዓለም አትሌቲክስ ሻምፒዮና ያለ ወርቅ ከውድድሩ ስትመለስ ከሰላሳ ሁለት ዓመታት በኋላ የመጀመሪያ ሆኖ ተመዝግቧል። ኢትዮጵያ ለመጨመረሻ ጊዜ ከዓለም አትሌቲክስ ሻምፒዮና የዓለምን የወርቅ ሜዳ ላይ የተመለሰችው ሜዳ ላይ የተመለሰችው እንደ አውሮፓውያን አቆጣጠር በ1991 በቶኪዮ በተካሄደ ውድድር ነበር። በወቅቱ በተካሄደው ሶስተኛው የዓለም አትሌቲክስ ሻምፒዮና ፈጣን ባይሳ ፊት አባይሳ በ5000 ሜትር የብር ሜዳሊያ ማሸነፉ ይታወሳል። በ1993 ጀምሮ ግን ኢትዮጵያ በዓለም አትሌቲክስ ሻምፒዮና ያለ ወርቅ አጠናካ አታውቅም። በሱቱ ትጋርት ሻምፒዮና አትሌት ኃይለ ገብረሥላሴ በ10000 ሜትር ወርቅ አሸንፎ በ5000 ሜትር ደግሞ ሁለተኛ በመውጣት የብር ሜዳሊያ አሸናፊ ሆኗል። ከ32 ዓመት በኋላ ኢትዮጵያ ያለ ወርቅ ሜዳሊያ ከውድድሩ ተመልሳለች።